ይህ ፕሮግራም የማዕከላዊ ኢትዮጵያ ክልል መንግስት የወሳኝ ኩነቶች ምዝገባ ኤጀንሲ ከሃዲያ ቴሌቪዥን ጋር በመተባበር ዘወትር አርብ ምሽት ሶስት ሰዓት ተኩል እንዲሁም ቅዳሜ ከቀኑ ሰባት ሰዓት ላይ በድጋሚ የሚተላለፍ ሲሆን ፕሮግራሙ ስለ ወሳኝ ኩነቶች ምዝገባ አስፈላጊነትና ጠቀሜታ ግንዛቤ በመፍጠርና የተዛባ አመለካከቶችንም በማረም የህብረተሰቡን ተጠቃሚነት እንዲረጋገጥ ጉልህ አስተዋጽኦ ያበረክታል። ወሳኝ ኩነቶች

ሰላማችሁ በያላችሁበት ይብዛ። ክቡራትና ክቡራን ተመልካቾቻችን እንደምንቆያችሁ፣ ከሃዲያ ቴሌቪዥን በየሳምንቱ በዚህ ሰዓት ወደ እናንተ የሚቀርበው ከማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ ጋር በመተባበር ወደ እናንተ የሚቀርበው ፕሮግራም እንሆ ጀምሯል። ዛሬ ደግሞ እንግዳ ጋብዣለው። እንግዲህም ደግሞ የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ ዋና ዳይሬክተር ናቸው አቶ አበበ ከበደ ይባላሉ። ከእሳቸው ጋር ስለ ወሳኝ ኩነቶች ምዝገባ ኤጀንሲ አንዳንድ ጉዳዮችን እያነሳን የምንወያይ ይሆናል። አብሮነታቸው አይለየንም። እንኳን እንደናመጡ እንኳን እንደናቆያቸው አመሰግናለሁ። እንግዲህ ዛሬ ቀደም ሲልም ለመጥቀስ እንደሞከርኩቱ በየሳምንቱ በዚህ ሰዓት ከሀዲያ ቴሌቪዥን ጋር በጋራ በመሆን ስለ ወሳኝ ኩነቶች ምዝገባ ኤጀንሲ ስለ ምዝገባዎቹ ግንዛቤ የሚፈጠርበት ሀሳብ የምንለዋወጥበት ፕሮግራም ነውና ከዚህ አንጻር በመጀመሪያ ስለ ወሳኝ ኩነት ምዝገባ ምንነት እስቲ ጠለቅ አድርገው ያንሱልኝ። በተጨማሪም ደግሞ የወሳኝ ኩነቶች ምዝገባ ኤጀንሲ በኢትዮጵያ በአዋጅ ጸድቆ፣ መቼ ተጀመረ የሚለውንም አያይዞስ ያንሱልኝ። ወሳኝ ኩነት ስንል ወሳኝ ኩነት በሰው ልጆች ሕይወት ላይ የሚከሰቱ ኩነቶች ማለት ነው። ከዚህ አንጻር ወሳኝ ኩነቶች ስንል ከልደት እስከ ሞት አንድ ሰው ከተወለደበት እስከሚሞትበት ድረስ ባሉ የህይወት ሂደት ውስጥ የሚከሰቱ ነገሮች የወሳኝ ኩነት ይባላሉ። እነዚህም አንደኛ ልደት ነው፣ ሁለተኛ ጋብቻ ነው፣ ሶስተኛ ፍቺ ነው፣ አራተኛ ሞት፣ ጉድፈቻ፣ ልጅነትን መቀበል እና ሌሎችም የኩነት አይነቶች አሉና እነዚህ ቶታሊ እነዚህ ሂደቶች በሰው ላይ የሚሰሩ ስራዎች ናቸው። እና ከዚህ አንጻር እነዚህ ኩነቶች ከሰው ህይወት መጀመሪያ ከተወለደበት ወደዚህ ምድር እንኳን ደህና መጣ ብለን ከተቀበልንበት ስንሸኝም ያው ወደሚቀጥለው ዓለም ሲሄድ ያለው ድረስ እዛ ጋፕ ውስጥ ያሉ መረጃዎች በሙሉ የወሳኝ ኩነት ይባላሉ። ይሄ የወሳኝ ኩነት በዓለም አቀፍ ደረጃ ባእጉርም ባሀገራችንም እያለ እስከታች ድረስ እየተሰሩ ያሉ ተግባራቶች ናቸው። በተለይ አደጉ ሀገሮች ወሳኝ ኩነትን እንደ ዋነኛ የመረጃ ምንጭ አድርገው ይጠቀማሉ። አንድ ሀገር የኢኮኖሚ እድገቱ ጠቃላይ፣ የማህበራዊ የሶሻል ለውጡና ሂደቱ የሚለካው በዛ ሀገር ውስጥ ባለው ዜጋ መረጃ ላይ ተመስርቶ የራሳቸውን የኢኮኖሚ እድገትም የሚወስኑበት የማህበራዊ መስተጋብራቸውንም ጭምር የሚወስኑበት ነው። ከዚህ አንጻር ያደጉ ሀገሮች በጣም ይህን ስራ ከጀምሩ ቆይተዋል። እንደ ሀገራችንም በርካታ አመታትን አስቆጥረዋል። ከ1950ዎቹ ጀምሮ ተጀምሮ የነበረ ነገር ግን ውጤታማ ያልነበረ በሂደት ያው ሲጀመር ቀደም ሲል በማዘጋጃ ቤት ደረጃ ነው የሚመዘግብ የነበረው እና በማዘጋጃ ደረጃ ሰዎች እየቀረቡ ሰርቲፊኬት የሚወስዱበት ሂደት ነበር፣ ግን ዘመናዊ አይደለም። ከዚህ አንጻር ወደ ዘመናዊነት የማሳደግ ስራ መሰራት አለበት ተብሎ እንደ ሀገርም ከሌሎች ይህን ስራ ከጀመሩ ሀገሮች ተመክሮ ተወስዶ በተወሰደው ተመክሮ በርካታ ስራዎች ተሰርተው እዚህ መሰረት በሀገራችንም ይህ ስራ ውጤታማ ሊሆን የሚችለው በደንብ በመንግስት ደረጃ እንደ ሀገር የሚመለከታቸው አካላቶችም ትኩረት ስቶ እንዲሰሩ በማድረግ አዋጅም ወጥተዋል። አዋጁ በ2004 ነው የወጣው ና 2004 ላይ እንደ ሀገር አዋጁ ሲዘጋጅ የትኞቹ ኩነቶች ላይ በደንብ ፎከስ አድርገን መስራት አለብን የሚል ማዕቀፍ ያለበት ነው እና ከዚህ አንጻር በ760/2004 አዋጅ ወጥቶ ከአዋጁ መውጣት ተከትሎ ደንቦችም ተዘጋጅተዋል። ደንቦቹን ካወጣ በኋላ ሌሎች መመሪያዎችና የአፈጻጸም ማንዋሎችም ተዘጋጅተዋል። ከዚህ አንጻር ከ2004 ጀምሮ በሀገራችን የወሳኝ ኩነት ስራን በአዲስ መልክ በሁሉም ክልሎች እና ከተማ አስተዳደሮች ላውንች ለማድረግ የተሰሩ ስራዎች አሉ። ከዚህ አንጻር 2004፣ 5፣ 6፣ 7 የቅድመ ዝግጅት ስራ ነበር ስሰራ ነበረውና እስከ 2007 ድረስ የቅድመ ስራዎች ተሰርተው አልቀው 2008 ከሐምሌ 30 ጀምሮ በሀገር አቀፍ ደረጃ የወሳኝ ኩነት ምዝገባ ስርዓት እንዳቀራቀፍ ላውንች ተደርጓል። ስለዚህ ሁሉም ክልሎች ይሄን ተከትሎ የራሳቸውን ደንብ አዘጋጅቶ ወደ ስራ የገቡበት ሁኔታ ያለውና ክልላችንም ያው ከሀገሪቱ ክልሎች አንዱ ነው። ቀድሞ በነበረው በደቡብ ብሔር ብሔረሰቦች ሕዝቦች ክልል ይሄ ስራ ተጀምሮ በርካታ ቀበሌያት ላይ ስራ የተጀመረበት እውነታ ነበር። ከዛ ክልሎቹ አራት ቦታ ሲከፈሉ ማዕከላዊ ኢትዮጵያ ክልልም አንዱ ስለነበረ ማዕከላዊ ኢትዮጵያ ክልልም እንደ ክልል ወደ 1314 ቀበሌያትን ነው ይዞ የወጣውና እነዚህ 1314 ቀበሌያት ላይ የዚህ ወሳኝ ኩነት ስራ ተግባራዊ እንዲሆን በርካታ ስራዎች ተሰርተዋል። አንዱ ዋናው የወሳኝ ኩነት መረጃ ለስታስቲክስ አገልግሎት ያገለግላል። ሁለተኛ፣ ለህግ ለህግ በየትኛውም ህግ ፊት ቀርቦ አንድ ሰው የወሳኝ ኩነትን ሰርተፊኬት ይዞ ከተገኘ ህጋዊ ነው። ስለዚህ ለህጋዊ አሰራርም ይጠቅማል። ሶስተኛውና ዋናው ለአስተዳድራዊ እነዚህ ሶስቱ ነገሮችን በደንብ ይይዛል። እና ህብረተሰቡ ጋር ይሄ ግንዛቤ በደንብ አልዳበረም። ስለዚህ ወሳኝ ኩነት ከወሳኝ ኩነት የሚመነጩ መረጃዎች ለአስተዳደራዊ፣ ለስታስካዊ እና ለህጋዊ አሰራሮች ትልቅ ፋይዳ ያላቸው ናቸው እና ከዚህ አንጻር እኛም ይሄን ታርገት አርገን እየሰራን ነው። የክብር መዝገብ ሹሞች በጥንቃቄ ልደትም፣ ጋብቻም፣ ፍችም ሌሎችም ኩነቶች ሲመዘግቡ በጥንቃቄ እንዲመዘግቡና መረጃውንም በአግባቡ አደራጅቶ እንዲይዙ አዋጁም ያዛል። በዛ ልክ መረጃ እየተደራጀ የሚመዘገበው ቀበሌ ነው። ቀበሌ ላይ የተመዘገበው መረጃ አንድ ቀሪ ቀበሌ ይቀራል፣ ሌላው ወደ ዞን ወደ ወረዳ ይላካል። ከወረዳ ዞን፣ ከዞን ክልል እያለ እስከ ፌዴራል ይሄዳል። ፌዴራል በሁለት መልክ ነው መረጃ ሳሚት የሚደረገው። አንደኛው ለፌዴራል ኢሚግሬሽንና ዜግነት አገልግሎት ይላካል። ሌላኛው ደግሞ ለፌዴራል የስታትስቲክስ አገልግሎት ይላካል። ማንኛውም መረጃ ከዛ ስለሚወሰድ በዚህ ልክ መረጃው ከታች እስከ ላይ ድረስ ፍለውን ጠብቆ እንዲሄድ የሚደረግበት ሁኔታ ነው ያለው። የኤጀንሲው ራዕዩና ተልዕኮን እንደ ተቋም ምን ይመስላል የሚለውን ስ ያንሱልኝ። የራሱ የሆነ ተልዕኮ አለው የራሱ የሆነ እሴቶችም አሉት ኤጀንሲው። ከዚህ አንጻር ዋናው የኤጀንሲው ራዕይ ሁሉም ሰው የሚታወቅባት ኢትዮጵያ ነው። ራዕያችን ሁሉንም ባቀፈ ሴት ወጣት እና ሌሎችንም የማህበረሰብ ክፍሎች በማያገል መንገድ ሁሉም ሰው የሚታወቅባት ኢትዮጵያ ዘር፣ ጾታ፣ ቀለም እነዚህን ሁሉ ሳይለይ ሁሉም ኢትዮጵያዊ ከሆነ ማንነቱ መታወቅ ያለበት በወሳኝ ሁነት የሚዝገባ ሲመዘገብ ነው ሚል ነው አንዱ ራዕያችን። ሌሎቹ ነገሮች አብሮ ተከትሎ የሚመጡ ናቸው። ከዚህ አንጻር እሴቶችም አሉ። እሴቶቻችን በዋናነት አንደኛው አገልጋይነት ነው። የወሳኝ ኩነት ምዝገባ ኤጀንሲ ከላይ እስከታች የተዘረጋው መዋቅር ለሕብረተሰቡ አገልግሎትን በፊታዊነት አገልግሎትን በወቅቱ አገልግሎትን በጥራቱ የመስጠት ግዴታም አለበት እና ከዚህ አንጻር ፊታዊ የሆነ የአገልግሎትን መስጠት የአገልጋይነት ስሜት መላበስ፣ ቅንነት ተቀናጅቶ በቡድን በመስራት ምንም አይነት ከዚህ አገልግሎት ጋር ቅሬታዎች እንዳይፈጠሩ አላስፈላጊ እንግልት እንዳይደርስ የማድረግ ስራ መሰራት እንዳለበት ነው ሴቶቻችን የሚገልጹትና ይሄን በትክክል ሁሉም ሰው ተግባራዊ እያደረግ ነው የሚለው ነገር ስናይ አይደለም እና በጣም ብዙ መስራት ያለብን ይነሳሉ። ከታች አሁን በጣም ብዙ ጊዜ አገልግሎት አላገኘንም ሰርቲፊኬት የለም የሚሉ በርካታ ነገሮች ይነሳሉ። ትክክልም ናቸው። ይሄ አሁን በትክክል ኤጀንሲውን የሚገልጹ እሴቶችን በአግባቡ ከመላበስ ጋር ተያይዞ ያሉ ጋቦች ናቸው እነዚህን እሴቶች ተላብሶ አገልግሎት በነጻነት ሰው እንዲያገኝ ነው የሚፈለገውና ይሄ ነው ሌላው ከተልእኮዎችም አንጻር አንዱ የሚመነጨው ከወሳኝ ኩነት የሚመነጨው መረጃ ተአማኒነት ያለው መረጃ ትክክለኛነቱ ተአማኒነቱ እና ለህብረተሰቡ ለ ቅድም ከዋና ዋና ሶስት ናቸው ካልኳቸው ከዚህ ከአስተዳደራዊ ከስታትስቲካዊና ከህግ ጋር የሚነሱ ጉዳዮችን ሊመልስ የሚችል ጥራቱና ተአማንነቱ የተረጋገጠ መረጃ ማመንጨት ነው፣ አንዱ ተልእኮ ወቅታዊ መረጃ የማመንጨት ጥራት ያለው መረጃ የማመንጨት ስራዎችን የመስራት ጉዳይ ነው። እንደ ተልእኮ አንግበን የሰራናለ ነው። ስለዚህ የሚመነጩ መረጃዎች በነገራችን ላይ እያንዳንዱ የምዝገባ ሂደት በርካታ እንትኖች ይዛል። ቫሪያብሎች አሉት። በርካታ የሚሞሉ መጠይቆች አሉ። እያንዳንዳቸው በአግባቡ ተሞልቶ ካልመጡ መረጃው የተሟላ አይደለም፣ የተሟላ አይደለም። ከዚህ አንጻር ቢያንስ በአንድ ሰርተፊኬት ላይ ወይም በክብር መዝገብ ላይ እስከ አርባ አምስት የሚደርሱ ቫሪያብሎች አሉ። ለምሳሌ ህጻኑ ስለ ህጻኑ የሚገልጽ ዝርዝር መረጃ አለ። ስለ አስመዝጋቢ ወላጅ የሚገልጹ ዝርዝር መረጃዎች አሉ። ስለ መዝጋቢው ስለ ክብር መዝገብ ሹሙ የሚገልጹ መረጃዎች አሉ። ስለ ተቋሙ አጠቃላይ ሁኔታ የሚገልጹ መረጃዎች አሉ። እነዚህ በሙሉ ተሞልቶ በትክክል ካልተደራጀ ይህ መረጃ የተሟላ አይደለም። ስለዚህ ይህን መረጃ በአግባቡ አሟልቶ በነገራችን ላይ ከቀበሌ ምዝገባ ጣቢያ ላይ ወደ ክልል ተልኮ ዞን አጥርቶ፣ ክልል አጥርቶ፣ ፌዴራል ሊኮ ፌዴራል ላይ ሲስተም ላይ ገብቶ ተቀባይነት የሚያጡ መረጃዎች አሉ። ቀጥታ ወደ ነው ተመላሽ ነው የሚሆኑት። ተመላሽ ሆነው ወደ የት ነው የሚሄደው? ክልል ማስተካከል አይችልም፣ ፌዴራልም መንካት አይችልም። ይሄ ተመላሽ የሆነው መረጃ ቅጽ የት ነው የሚሄደው? ቀጥታ ወደ ቀበሌ ነው የሚሄደው። ቀበሌ ላይ ይሄን በትክክል ሞልቶ ያላስተላለፈው የክብር መዝገብ ሹም ያችን ቦታ በትክክል ሞልቶ እዛው አረጋግጦ እንደገና ወደ ላይ የሚመልስበት ሁኔታ ነው ያለው እና ከዚያ አንጻር ተአማንነቱ በጥንቃቄ ተፈትሾ ያንዳንዱን ስቴፕ ማለፍ ያለበት እንደሆነ ነው የሚያሳየውና ራእይ አለን እሴት አለን ተልእኮ አለን ከዚህ አንጻር መረጃው ተአማንነት ያለው መረጃ ማመንጨትን ይፈልጋል ማለት ነው እንግዲህ ቀደም ብሎ እንዳነሱልኝም የወሳኝ ኩነቶች ምዝገባ ለሀገር ኢኮኖሚ፣ ፖለቲካዊና ማህበራዊ መስተጋብርን የተስተካከለ ለማድረግ ትልቅ አስተዋጽኦ ያለው ተቋም ነው እና ከዚህ አንጻርም ታስቦ ወሳኝ የተባለበት ሁኔታ አለና፣ ለዚህ ደግሞ በአሁኑ ሰዓት በማዕከላዊ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ በምን አይነት ሁኔታ ነው ምዝገባ እየተካሄደ ያለው? ሆስፒታል አካባቢም ቀበሌያት አካባቢም ምዝገባው በምን አይነት ሁኔታ ነው እየተሰጠ ያለው? እስቲ እሱን ያንሱልኝ። ጥሩ በዋናነት ቅድም መግቢያ ላይ እንዳነሳሁት የአጠቃላይ የክልላችን መዋቅር ሰባት ዞንና ሶስት ልዩ ወረዳዎች አሉ። በነዚህ በሰባት ዞንና በሶስቱ ልዩ ወረዳዎች ከ1314 አካባቢ ቀበሌያቶች አሉ። እነዚህ ቀበሌያት በሁሉም መዋቅር ያሉ ናቸው። እዚህ አንጻር በእነዚህ መዋቅሮች ምዝገባው እንዲካሄድ ያው ቀደም ሲልም በነባሩ ክልልም የተጀማመሩ ስራዎች ነበሩና እነሱን የማጠናከር ስራ መጀመሪያ ልክ ይሄ ማዕከላዊ ኢትዮጵያ ክልል ከናሴ 13 ጀምሮ ይፋዊ ምስረታ ካካሄደ በኋላ አንዱ እኛ እንደ ተቋም የሰራ ነው። እነዚህ ቀበሌያት ኮድ አላቸው። ኮድ ከፌዴራል ጋር አላይመንት ያለው ፌዴራል ላይ የተመዘገቡ የእያንዳንዱ ቀበሌ ኮድ አለ። ይሄን ኮድ በማዕከላዊ ኢትዮጵያ ክልል በነገራችን ላይ ክልሉ ለሁለት ሲከፈል ነባሩ ክልል በሚል ነው የእኛ ወሳኝ ኩነት የክልል ኮድ ዜሮ ሰባት ነው። ስለዚህ በዚህ በዜሮ ሰባት ኮድ ስር ያሉ ቀበላትንና እዛ ያሉ መዋቅሮችን የመለየት ስራ ነው ይሰራ ነው አንዱ። ስለዚህ እሱን ከለየም በኋላ በትክክል በአዲስ መልክ ማዕከላዊ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ በስሩ ባሉ ዞኖችና ልዩ ወረዳዎች የተደራጁ ቀበሊያት ኮድ በዝርዝር አውጥተን ለፌዴራል ነው ያስተላልፈው። ልክ ለፌዴራል መረጃውን ከሰጠን በኋላ ምዝገባ እያካሄዱ ያሉ ቀበሊያቶች ስንት ናቸው? ምዝገባ ያቋረጡ ቀበሊያት የትኞቹ ናቸው? ምዝገባ ያልጀመሩ ቀበሊያት የትኞቹ ናቸው? ያልጀመሩበት ምክንያት ምንድን ነው ያቋረጥም ከሆነ ያቋረጥበት ምክንያት ምንድን ነው የሚለውን ነገር ከመዋቅሮች ጋር መድረክ ፈጥረን መረጃ የማጥራት ስራ ሰርተናል። ከዚህ አንጻር ቅድም እንዳነሳሁት ወደ 98 ፐርሰንት ቀበሊያት ምዝገባ ውስጥ እንዳሉ አረጋግጠናልና ይሄ ምዝገባ በትክክል በየጊዜው በሚፈለገው ልክ መረጃ የሚተላለፍበትን አሰራ ስርዓት የመዘርጋት የማጠናከር ዞኖችን ልዩ ወረዳዎችን ተከፋፍሎ የመደገፍ ድጋፍ ጠንካራ ድጋፍ ክት ለማድረግ ከመዋቅሮች ከባለ ድርሻ አካላት ጋር ቅንጅታዊ ስራዎችን በመስራት ከጤና፣ ከትምህርት፣ ከሃይማኖት ተቋማት፣ ከእድሮች፣ ከጠቅላይ ፍርድ ቤት እና ከሌሎች ከሴቶችና ህጻናት ከነዚህ ባለ ድርሻ አካላት ጋር ልክ ስራውን ስንጀምር የጋራ መግባቢያ ስምምነት ተፈራርመን እነሱን በራሳቸው መንገድ አቅደው መስራት እንዲችሉና በተለይ ቀበሌላ ያለው የህፃናት መብት ከማስጠበቅ አኳያ ሰርተፊኬት የሚያገኙበት ከጠቅላይ ፍርድ ቤት ጋር ከፍቺ ጋር ተያይዘው የሚነሱ ጉዳዮችን በአግባቡ ለመስራት ከትምህርት ጋር ትምህርት ቤቶች ላይ ክበባት አለ። እነዚህ ክበባትን የወሳኝ ኩነት ስራን አጠናክረው መስራት እንዲችሉ በማድረግ ፓብሊክ ሰርቪስ ስራ አስኪያጅ አካባቢ የሚነሱ ችግሮችን በአግባቡ መስራት እንዲቻል ቅንጅታ ስራዎችን የማጠናከር ስራ ሰርተን አብዛኛው ቀበሌ አሁን ምዝገባ ውስጥ ነው ያለው። እሱ ብቻ አይደለም። ቀበሌ ላይ ከሚመዘገበው ምዝገባ በተሻለ ደረጃ በቅርበት አገልግሎት ማግኘት የሚችሉ እናቶች አሉ ሆስፒታል ላይ። ስለዚህ ከሆስፒታል አንጻር በክልላችን ስንጀምር በጀመረ አካባቢ በነባሩ ክልል ወደ አስራ አምስት ሆስፒታሎች ላይ ለሙከራ ስራ ተጀምሮ ነበር። ክልሉ ለሁለት ሲከፈል ወደዚህ ወደ ማዕከላ ኢትዮጵያ ወደ ስምንት ሆስፒታሎች ምዝገባ ውስጥ ነበሩ። እነዚህ ስድስቱ ሆስፒታሎች ላይ የነበረው ሚዝገባ ለምንድን ነው ማናሰፋው? አንደኛ እናቶች የሚወልዱት ሆስፒታል ነው። ህፃን የሚወለደ ሆስፒታል ነው። ሆስፒታል ላይ ልክ እንደተወለደ በማሳወቂያ በነገራችን ላይ ማሳወቂያ ማለት በጤና ተቋም የሚሰጥ መረጃ ነው። የአንድን ህፃን ሙሉ ፕሮፋይሉን የሚይዝ በዚህ በህፃናት የሚያዋልዱ ሚድዋይፈሮች ሞልቶ የሚሰጡት መረጃ ነው። ያ ማሳወቂያ በትክክል ከተሞላ በኋላ ማሳወቂያ ላይ ያለው መረጃ ሰርቲፊኬት ላይ ሰፍሮ ህፃኑ ሰርቲፊኬት ይዞ እንዲሄድ ይደረጋል ና ከዚህ አንጻር ለምንድ ዋና የሚለውን ነገር ተነጋግረን ከስምንቱ ተጨማሪ ዘጠኝ ሆስፒታሎችን ወደ ምዝገባ አስገብተናል። ለምንድ ነው መቶ ፐርሰንት ምዝገባ ውስጥ ማናስገባ የሚልም እንደ ተቋምም ከጤና ቢሮ ጋርም በጋራ በሰራ ነው ስራ መቶ ፐርሰንት ማስገባት አለብን በሚል ቀሪ ዘጠኝ ስምንት ሆስፒታሎችን አስገብተን አሁን በሀያ ስድስት ሆስፒታሎች ላይ ምዝገባው እየተካሄደ ነው ያለው። ስለዚህ ከ1314 ቀበሌያት በተጨማሪ በሃያ ስድስት ሆስፒታሎች በክልላችን በሚገኙ ሆስፒታሎች በመጀመሪያ ደረጃ በኮምፕሬንሲቭ እና በስፔሻላይዝድ ሆስፒታሎች ላይ ይሄ ምዝገባ እየተካሄደ ነው ያለው። እሱ ብቻ አይደለም። በተጨማሪም ከቀበሌ እናቶች ከሆስፒታል ሰርቲፊኬት ሳይወስዱ አንዳንድ ጊዜ በተለያየ ምክንያት የሚወጡ እናቶች አሉ። ልክ አርባ አምስተኛ ቀን ሲደርስ ለክትባት ጤና ጣቢያ ይሄዳሉ። ስለዚህ የቀበሌ ክብር መዝገብ ሹሞች እዛው ጤና ጣቢያ ላይ ተገኝቶ ለሕጻናቱ ሰርተፊኬት መስጠት እንዲችሉ ጤና ጣቢያ ላይ ምዝገባ ጀምረናል። ስለዚህ ሁላ ቀፍ በሆነ መንገድ በቀበሌ፣ በሆስፒታል፣ በጤና ጣቢያም ምዝገባዎች እየተሰሩ ያሉበት ሁኔታ አለና እኛ አሁን የግንዛቤ ስራውን በደንብ ካሰፋን ሕብረተሰቡ ግንዛቤው ካደገ ስለወሳኝ ኩነት ጠቀሜታ በደንብ ካወቀ ነገ ላይ ይሄ ሰርቲፊኬት የወሰደው ህፃን ከሰርቲፊኬቱ የሚያገኘው ጥቅም ምንድን ነው? የትምህርት እድል ሊያገኝ ይችላል። የውጭ ትምህርት እድል፣ ፓስፖርት ለማውጣት የግድ ሰርቲፊኬት ያስፈልጋል። ማንነቱን የሚያረጋግጠው በሚይዘው ሰርቲፊኬት ነው። ይሄን ወላጅ አውቆ በትክክል ህጻኑ እንደተወለደ እንኳን ደህና መጣ ብሎ ሰርተፊኬት ማግኘት የሚችልበትን አክሰስ በተለያዩ አማራጮች ይሄ ምዝገባ እንዲጠናከር እየሰራን ያለንበት ሁኔታ ነው። እንግዲህ በተጨማሪም አንዳንድ ጊዜ በምዝገባ ሂደት አንዳንድ የሚነሱ ጥያቄዎች አሉ፣ እንደ ተቋምም ተግዳሮት የሆኑ ጉዳዮችም አሉ። ከዚህ አንጻር ለተቋሙ በምዝገባ ሂደት ላይ እንደ ችግር የሚታዩ ነገሮች የትኞቹ ናቸው? እስቲ ጠለቅ አድርገው ይግለጹ። በጣም ጥሩ ጥያቄ ነው። አንድ ሁለት ሶስት ነጥቦችን ላነሳ በዚህ ጉዳይ። አንደኛው አሁን ያለው የምዝገባ እንቅስቃሴ ከጊዜ ወደ ጊዜ እየጨመረ መጥቷል። የህብረተሰቡ የሰርተፊኬት የማግኘት ፍላጎቱ እያደገ መጥቷል። ይህን የህብረተሰብ ፍላጎት የግንዛቤ ደረጃ እያሳደግን ፍላጎቱ እየጨመረ ከመምጣቱ ጋር ተያይዞ የግብአት እጥረት አለ አንዱ በተለይ 2016 መጨረሻ አካባቢ እና አሁን እስከ ግማሽ ዓመት ድረስ ከፍተኛ የሆነ የሰርቲፊኬት እና የመዝገብ እጥረት ታችኞች መዋቅሮች ላይ ይነሳል። ለአብነት ስልጤ ላይ፣ ሃዲያ ላይ፣ ከምባታ ላይ እና እዚህ አካባቢ እዚህ ጠንባሮ ልዩ ወረዳ አካባቢ ከፍተኛ የሆነ የልደት ሰርቲፊኬት፣ የጋብቻ ሰርቲፊኬት እና ሌሎችም ግብዓቶች እጥረት ይነሳል። ክልልም ለክልል ክልል በቂ የሆነ ሰርተፊኬትና ክብር መዝገብ አሳትሞ ለማውረድ የበጀት ይጠርታል። አሁን ክልሉ ሁላችንም እንደምናውቀው ተደራጅቶ ወደ ስራ ሲገባ በርካታ የሀብት ውስነት ነበረ። እኛ ከፍ ያለ በጀት ለክልሉ መንግስት አቅርበናል፣ ግን ደግሞ ህብረተሰቡ ማግኘት የሚገባውን አገልግሎት እንዲያገኝ በቂ ሰርተፊኬት አሳትመን እንድናወርድ የሚያስችል በጀት አይደለም ያገኘ ነው። ከዚህ አንጻር አንዱ የሚነሳው የበጀት እጥረት ነው። ከበጀት እጥረት ጋር በቂ ሰርቲፊኬትና የክብረ መዝገብ አሳትሞ ያለመውረድ ችግር ይነሳል። አሁንም ችግሩ በጣም የሰፋ ነው። በቅርብ ጊዜ መድረክ ፈጥረን ነበር። ከሁሉም መዋቅሮች የሚነሳው የተወሰነ ያወርዳችኋል ይሄ ያወረዳቸው ሰርቲፊኬት ምናልባት ከአንድና ከሁለት ወር በላይ ሚቆይ አይደለም የሚል አስተያየት ነው የሰጡትና ይሄን አሁን ከክልል መንግስት ጋር እየተነጋገነ ነው። ተጨማሪ ግባት ያስፈልጋል የሚለው አንዱ እንደ ችግር የሚነሳ ነው። ሁለተኛውና በጣም የሁሉንም ርብርብ የሚፈልገው ከአገልግሎት ጋር ያለው አንዳንድ መዋቅሮች ላለው ብልሽት ነው። አንድ ሰው ሰርቲፊኬት የማግኘት መብት አለው። ሰርቲፊኬት ሲያገኝ የተቀመጡ ሚኒማም መክፈል ያለበት ክፍያ አለ። ለምሳሌ ለልደት ወቅታዊ ከሆነ ከ25 ብር የሚበልጥ አይደለም። ሌሎችም 30 40 ሞት እስከ አስር ብር ነው የሚከፈለው። ይሄ አክቹአሊ ክልሉ የክልሉ ፋይናንስና ኢኮኖሚ ልማት ቢሮ ቀደም ሲል በነበረው በደቡብ ክልል ያወጣው የአገልግሎት ክፍያ ነው። የድሮ ጥናት ነው። የድሮ የጸደቀ መመሪያ ነው። ይሄ ቀበሌ ላይ ያቁታል። ግን እሱን ወደ ጎን አስቀምጠው አንዳንድ አንድ መዋቅሮች ላይ ህብረተሰቡ ጋር የሚጠይቁት ነገር ትንሽ አስቸጋሪ ነው። አንድ ሰርቲፊኬት እስከ ሁለት ሺህ ብር የሚጠየቅበት አንድ ሰርቲፊኬት በትንሹ እስከ አንድ ሺህ ብር ምንም የጠየቁበት ምንም ምክንያት በሌለበት ይሄን ያህል ብር ጠይ ጠየ የተባለ የህብረተሰቡ አላስፈላጊ ወጪ ውስጥ እየገባ ያለበት ልታል። ይሄን እኛ እንደ ተቋም ምንድን ነው ይሄ ችግር መሰረታዊ ምንጩ የት ጋር የሚለው ነገር ቲቪ ማቋቁመን አንዳንድ መዋቅሮች ላይ ስራዎችን ሰርተን ሰነድ ማዘጋጀተን ከሚመለከተው ባለድርሻ አካላት ጋር ውይይት አድርገናል። ትክክል ነው በነገራችን ላይ አሁን በአንዳንድ ዞኖች ወደ ህግ ቀርቦ እየተጠየቁ ያሉ የክብር መዝገብ ሹሞች አሉ። የታገዱም አሉ የታገዱም አሉ። መስጠት የሚገባቸውን አገልግሎት በተቀመጠው ስታንዳርድ መሰረት ከመስጠት ይልቅ ምክንያት ሰበብ እየደረደሩ ሰርተፊኬት የለም እንዲህ የለም እያሉ ከፍ ያለ ገንዘብ ምናልባት በጣም ጎልቶ ወደዚያ አልመጣም እንጂ እስከ አምስት ሺህ ብርም የተጠየቁ አካላት እንዳሉም ይነሳል። ሶ ይሄ አንዱ ከፍተኛ የሆነ በነገራችን ላይ እንደ ሀገርም አምና ላይ የተጠና የምስለ ተገልጋይ እይታ ተሰርቶ አንዱ ችግር ያለበት አገልግሎት በገንዘብ ህብረተሰቡ እያገኘ ነው ተብሎ ከተለዩ ተቋማት አንዱ ከኢሚግሬሽንና ዜግነት አገልግሎት ጋር ተያይዞ ከወሳኝ ሆነ ሰርተፊኬት ጋር እና ከፓስፖርት ጋር ያሉ ችግሮች ናቸው። ስለዚህ ይሄንም እኛ እንደ ክልል ሰነድ አዘጋጅተን ውይይት አድርገናል። ይሄ ውይይት በደንብ ህብረተሰብ ውስጥ ገብቶ አገልግሎት ማግኘት የሚገባኝ በዚህ በዚህ ነው ብሎ ሞጋች ህብረተሰብ መፍጠር አለብን ነው። ምክንያቱም አገልግሎትም በገንዘብ ሳይሆን መግዛት ያለበት በተቀመጠው ስታንዳርድ መሰረት አገልግሎት የማግኘት እኛ ማሟላት የሚገባንን ነገር የማሟላት ግዴታ አለብን። ህብረተሰቡ ደግሞ የሚጠበቅበትን ግዴታን የተወጣ መብቱን ደግሞ የማግኘት መብት አለውና እሱ አካባቢ ያለው ችግር ትንሽ እንደኛ አካባቢ ትንሽ ስራ የሚፈልግ ነገር እንዳለ በደንብ ለይተናል። እሺ አመሰግናለሁ። እዚህ ስቱዲዮ መጥተው ሀሳቦትን እንዲሁም ደግሞ ስለ ወሳኝ ኩነቶች ምዝገባ ያለውን ተግባር እየተሰሩ ያሉ ስራዎችንም ስለሰጡን ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ። ከማእከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ ዋና ዳይሬክተር ከሆኑት ከአቶ አበበ ከበደ ጋር የነበረን ቆይታ ይህንን ይመስል ነበር። በቀጣይ በሌላ ፕሮግራም እስክንገናኝ ድረስ